ቀለበት አስረሽ እኔ ለሁለታችሁብኝ በቃ እንዲያለው መልኩ ጨረቃዋና ጅንኑ እንግዲህ አስጨናቂና ከባድ ሁኔታ ገጥሟቸዋል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ።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 ውድ ቤተሰቦቼ ማለት ነው፣ የሀይሚዬ የቡራዬ አድናቂዎች በሙሉ ዛሬ እንግዲህ በቡራ ቻናል ላይ የተለቀቀውን ቪዲዮ አይታችሁታል። አንድ እንግዲህ ፋሲል የሚባል መቶ የሀይሚዬ ድሮ ፍቅረኛ ነኝ በማለት ሀይሚዬም ደግሞ አምናበት ለቡራ ነግረውታል። ቡራዬም በጣም ተናዷል ማለት ነው። ነገር ግን ቤተሰብ ተረጋጉ፣ ማለት ነው። ማንንም እንዳትሳደቡ፣ ከዚህ ነገር መቆጠብ አለባቸው። እኔ ግን እንዳየሁት ከሆነ እንደተረዳሁት ከሆነ ሀይሚ ተመልካችንም ቡራዬንም ፕራንክ ለማድረግ ፈልጋ ይመስለኛል። ምክንያቱም ቡራዬ በተደጋጋሚ ሀይሚዬን ፕራንክ እያደረጋት ነበረ ማለት በተደጋጋሚ። ስለዚህ እሷ ደግሞ በከባድ ሁኔታ የመጣችለት። ሲቀጥል እውነት እንኳስ ቢሆን ሀይሚዬ ቡራዬን ልደብቀው አትችልም ልደብቀው በፍጹም አትችልም። ፍቅረኛ ካላት የሆነ ነገር ካላት ቀድማ ትነግረው ነበረ ማለት ነው። እና እንግዲህ አስቡ ደግሞ አራት ወር ምናምን አራት ወር አምስት ወር ነው ከተው እኔ እናንተ ካቆምን ምናምን እያለችው ነበረ ማለት ነው። እና ይሄን ነገር ሁላችንም ልንረዳ ይገባል። ዓመት ከምናምን ባብረ ቆይተው ፕሮሚስ ቀለበት አድርጎላት ከዛ በኋላ እንደተወችው ምናምን ነው እንግዲህ እየተናገሩ ያሉት ማለት ነው። እና የማይሆን ነገር ነው ማለት ነው። ቡራዬና ሀይምዬ ስንት ጊዜያቸው ነው በአብሮ በፍቅር መኖር ከጀመሩ? እንግዲህ ከአመት በላዩ ማለት ነው። አስባችሁታል። እና ሊሆን አይችልም ማለት ነው። ሊሆን አይችልም ፋሲል ወንድማችን እንደ ስምህ በጣም ደስ የምትል ግርማ ሞገስ ያለ ሰው ነህ። አርፈ ብትቀመጥ ይሻላል ነው የምለው እኔ። ልክ የጨረቃዋ ፋሚሊ የጅንኑ ፋሚሊዎች ማለት ነው ተባብረው እንዳያጠፉ እሱ ነው መፈራው። እኔ እዋ እኔ ነግሬሃለሁ። በኋላ ላይ ኦ ብትል የሚያድንህ ሰው የለም። ተው ተው እና ውድ ቤተሰቦቼ ማለት ነው ሀይሚዬ፣ በጣም አደገኛ ናት። በነገራችን ላይ ፕራንክ ስታደርግ የሌለ ነው። እና ይሄ ነገር እኔ እውነት አይደለም ፕራንክ ነው። እናንተ እንዳትጨናነቁ፣ እንዳታስቡ። ሊለያዩ ነው ብላችሁ የሆነ ነገር ትናንትና የሆነ ነገር ሰምታችኋል እንግዲህ በመሀላቸው ብዙ ነገር ይባላል። ሀይሚዬን እና ቡራዬን እንዲራራቁ፣ እንዲጣሉ፣ እንዲለያዩ ለማድረግ የማይፈነቅል ድንጋይ የለም። በነገራችን ላይ ማለት ነው እኔ ራሱ በጣም የታዘብኩት ነገር አለ። እኔ ራሴ ማለት ነው የእውነት ነው የምላችሁ። እኔ ራሴ ብዙ ነገር ታዝቤ ጸጥ ብያለሁ ማለት ነው፣ ጸጥ ብያለሁ። እና በጣም ብዙ ሰው አስመሳይ፣ ውሸታሞች አሉ ማለት ነው እና ከሚየ ቡራጌ ሲቀጥል መቼም ቢሆን አይለያዩም። በነገራችን ላይ ማለት ነው እኛ ባል ነው አይደለም፣ ፈጣሪ ማለት ነው ትኖራላችሁ ካለ የፈለገ ታምር ቢመጣ እነዚህ ልጆች ቢለያዩ እንኳስ ማለት ነው መልሰው እህል ውሃ ካላቸው መልሰው ይገናኛሉ። እህል ውሃ ከሌለ ደግሞ ብትወደድም፣ ምንም ብታደርግ፣ ምን ብትል፣ ምን ብትል ማለት ነው በአብራችሁ መኖር አትችሉም። እና እህል ውሃ ካለ ይኖራል። እናንተ ባላችሁት አይደለም፣ እውነት ለመናገር ማለት ፈጣሪ ባለው ነው። እና ስለዚህ በእነዚህ ልጆች መሀል ደግሞ እየገባችሁ አንዳንድ ሰዎች ዝም ብላችሁ ባታቦኩ ጥሩ ነው ብዬ አስባለሁ ማለት ነው ቡራዬ በጣም ነው የሚወዳት፣ ሀይሚም ትወደዋለች። ይኖራሉ፣ በቃ ይኖራሉ። እኔ አንዳንድ ሰው በማያገባው ነገር ገብቶ ለምን እንደሚዘባርቅ እኔ ግራ ይገባኛል ማለት ነው። እና ስለዚህ የዛሬው እንግዲህ በጣም ከበድ ያለ ነው፣ ግን ቤተሰብ ከበድ ያለ ነው። እንዴት ቀለበት እስከ ማድረግ ደረጃ ደርሰች? እንዴት ትረብቅኛለች? ልጁ ደግሞ አፋጠጣት። ተናገሪ ካልተናገር፣ በቃ ኔ አልናገርም፣ ራስሽ ተናገሪ። ለምን ደበቅ? ዛሬ ነገ፣ ዛሬ ነገ እነግርሃለሁ እያለች ነበር። ለምን እንዳልነገ ቻላቅ በአንተ ላይ እየተጫወተች ነው፣ በእኔም ላይ እየተጫወተች ነው ብሎ እሱ ደግሞ ፋሲል ግዋለ ማለት ነው። እና ቡራዬ ግን አሳዘነኝ እኔ እኔ ድሮም እኮ ነገር ያለው ቡራ እንደ መጀመሪያም ደግመህ ደጋግመህ በፕራንክ ስታደርጋት አይ ቡራ ጥብቅ፣ ይህ ፕራንክ እጥፍ እጥፍ ሆኖ ነው የሚመጣው እያልኩ ነበረ ማለት ነው። እና እኔ ይሄ ነገር እውነት ነው ብዬ አላስብም ፈጽሞ ማለት ነው። ማለት ብዙዎቻችን ያለፈ ሕይወት ሊኖረን ይችላል። አግብተው ወልደው የተፋቱ ሊኖሩ ይችላሉ። ፍቅረኛ ይዘን ከፍቅረኞቻችን ተጣልተን ሌላ ፍቅረኛ የያዝን ሰዎች እንኖራለን። ግን የፈለገ ነገር ቢሆን ደግሞ ያሳለፋችሁትን ሕይወት የነበራችሁበትን ሕይወት ለምትይዙት ፍቅረኛ መደበቅ የለባቸውም። ግልጽ አድርጋችሁ መናገር አለባችሁ። ለምሳሌ አሁን ድሮ ፍቅረኛ ነበረኝ፣ ከፍቅረኛ የተጣልቼ ነበር። አሁን ላይ ያዝኩት ፍቅረኛ ግን እነግረዋለሁ፣ ፍቅረኛ ነበረኝ፣ እንደዚህ እንደዚህ ተለያይቻለሁ ብዬ ማለት ነው። ምንም መደበቅ አያስፈልግም። ድንግል ከሆናችሁ ድንግል ነን፣ ድንግል ካልሆናችሁ ድንግል አይደለንም፣ ወልዳችሁም ከሆነ ወልደናል፣ ልጅ አለን ብላችሁ በቃ ምንም ሳትፈሩ ሳትሸማቀቁ መናገር አለባችሁ ማለት ነው። እና ሀይሚዬ፣ ሲቀጥል እንደዚህ የምትደባብቅ ልጅ አይደለችም ፈጽሞም። ልደብቀው አትችልም ማለት ነው እና ስለዚህ ምንም ነገር እንዳታስቡ ቤተሰብ እውነት ነው የሚላቸው፣ የሄዱበት የሄዱበት ነው የሚለው። እንደ ስሩ በደንብ ስሩ፣ ይህ ስራ ነው ስሩ። ዝም ብላችሁ ግን እንዳመራች እንዳትጨናነቁሽ። ቡራ ግን አሳዘነኝ፣ እውነት እንደው በማያውቀው ነገር አሁን። በቃ ጓይ ላለቀ የሆነ ተወችኝ ምናምን እንዴት ትደብቀኛለች ብሎ እንግዲህ ዘራፍ ዘራፍ ሄደ እኮ ምስኪን። ሂጅ አላት፣ ተቆጣ። ግን ትዕግስቱን ሳላደንቅ አላልፍም በዚህ አጋጣሚ፣ ስንበይ ብሎ ማለት ነው። ሂድ ብሎ አስኬዳት ማለት ነው። ከዛ ከልጁ ጋር ሊያወራ ደግሞ በስርዓት ስልኩን ተቀበለ ማለት ነው። በነገራችን ላይ አንዳንድ ሰው ቢሆን ይደባደብ ነበር በዚህ ሰዓት ማለት ነው። ግን እሱ ስርዓት ስላለው ልጁን በስነስርዓት ሊያወራ ማለት ነው። ያለፈ ነገር አለፈ። ኮኑ ቢሆን እንኳስ ችግር የለውም አሁን ላይ ያለችው ከቡራጌ ጋ ነው። ምንም አይደንቅም፣ አይሞቅም ማለት ነው። እና ብዙም የሚካበር ነገር አይደለም። ግን ያው ግልጽነትን የመሰለ ነገር የለም። አንዳንዴ ግልጽ መሆን አለብን ማለት ነው። ግልጽ ሁሉን ነገር፣ ምንም ነገር መደባበቅ የለብንም ብዬ ነው የማስበው። እንግዲህ ጨረቃዋ ይመችሽ ማለት ነው። የኒውድ ጅንኑ ደግሞ ጀነን በል። አይ ግን ፋሲል ግን እናንተ ፋሲል እንዴት ነው? አልወደዳችሁትም? ፋሲል ተመችቶኛል፣ እኔ ተመችቶኛል። ፋሲል ብዬ ተቀላቀል፣ ግን እንዳታናደደው ቡራዬን። ስርአት ይኑረክ።